እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ ጌታ ላለፉት ጥቂት ወራት በያዕቆብ መልእክት ውስጥ ሲናገረን ነበር። አሁን ደግሞ የተሰሎንቄን መልእክት ዛሬ እንጀምራለን። የተሰሎንቄ መልእክት ጳውሎስ ከጻፋቸው መልእክቶች መካከል አንደኛው መልእክት ነው። ያው ለተሰሎንቄ ሰዎች ሁለት መልእክቶችን ነው ሐዋርያው ጳውሎስ የጻፈው ዛሬ የምንጀምረው እንግዲህ የመጀመሪያዊቱን የተሰሎንቄን መልእክት ይሆናል ማለት ነው። ዛሬ አብዛኛውን ጊዜያችንን የምናሳልፈው የታሪካዊ ዳራውን በመመልከት ነው። የተሰሎንቄን መልእክት ማጻፈው ለማ ተጻፈ? መቼ ተጻፈ? የተጻፈበት ሁኔታ ምን አይነት ነው የሚሉትን እንዲሁም ደግሞ አላማው ምንድን ነው የሚለውን በጥቂቱ እንመለከታለን። ከዛ በሚቀጥሉት ደግሞ ጥቂት ሳምንታት የመጀመሪያዎቹን በዚህ መልእክት ውስጥ ያሉ አምስት ምዕራፎችን እንመለከታለን። እግዚአብሔር በዚህ ውስጥ ደግሞ ሁላችንን ሼፕ ያደርገናል፣ ሞልድ ያደርገናል፣ ያስተምረናል። እግዚአብሔር ይመስገን። የመጀመሪያዎቹን በአንደኛ ተሰሎንቄ ምዕራፍ አንድ ከቁጥር አንድ ቁጥር አንድ ላይ ያለውን እናንብብና እንጀምራለን። ከሱ እንደዚህ ይላል፣ ከጳውሎስ ከሲላስና ከጢሞቴዎስ በእግዚአብሔር አብና በጌታ በኢየሱስ ክርስቶስ ለሆኑት ለተሰሎንቄ ቤተ ክርስቲያን ምዕመናን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንግዲህ በአዲስ ኪዳን ውስጥ ስንመለከት አንደኛው የአዲስ ኪዳን መልእክት ከተጻፈባቸው መንገዶች መካከል መልእክቶች ወይም ደብዳቤዎች ናቸው። ይሄ የተሰሎንቄ መልእክት እንግዲህ ሐዋርያው ቅዱስ ጳውሎስ ከጻፋቸው ደብዳቤዎች መካከል አንዱ ነው ማለት ነው። ስለዚህ በዚህ በመልእክት ውስጥ እንደምንመለከተው መልእክቱ ጸሐፊው ማን እንደሆነ እዚሁ ላይ ይነግረናል። ጳውሎስ ይለናል። ከጳውሎስ ጋር ግን አብረው የተጠቀሱ ደግሞ በአዲስ ኪዳን ውስጥ የምናውቃቸው ሁለት ሰዎች ተጠቅሰው እናገኛለን እነርሱም ሲላስ ጳውሎስና ሲላስን ስናስብ ሁልጊዜ የምናስበው ምንድን ነው? የወህኒ ቤቱን ታሪክ ነው አይደለም? የምናስታውሰው ግን እዚህ ቦታ ላይ እንግዲህ ሐዋርያው ጳውሎስ በሚስዮናዊነት በተልእኮ አገልግሎት ውስጥ ያገለገለባቸው መልእክቶችን ስናጠና የምናገኘው አንደኛው ሰው ሲላስ ነው። አብሮት ወንጌልን በመስበክ ይዞር የነበረ አብሮት ወንጌልን በመስበክ ያገለግል የነበረ ሰው ነው። ጢሞቴዎስንም ስንመለከት አትሰም ፖይንት ከጳውሎስ ጋር ተገናኝቶ በምስክርነቱ ምክንያት ጳውሎስ ይዞት ለአገልግሎት የወጣ ወንድም ነው ማለት ነው። ስለዚህ ሐዋርያው ጳውሎስ ለተሰሎንቄ የሰዎች መልእክት ሲልክ እነዚህን ሁለት ወንድሞች አብሮ አካቶ በዚህ ክፍል ላይ ጽፎ እናገኛለን። ስለዚህ ጸሐፊው ሐዋርያው ቅዱስ ጳውሎስ ነው። አብረው ደግሞ ኮሴንደር የሆኑት አብረው ይሄንን መልእክት የሚልኩት ሲላስና ጢሞቴዎስ ናቸው ማለት ነው። ይሄ መልእክት የሚጻፍላቸው ሰዎች እነማን ናቸው ስንል እዚህ ቦታ ላይ ለማን ይለናል? ለተሰሎንቄ ቤተክርስቲያን ብሎ ጸሐፊው ራሱ በግልጥነት ማን ጸሐፊ እንደሆነ ለማን እንደተጻፈ እዚሁ ክፍል ላይ እናገኛለን ማለት ነው። ይሄ መልእክት መቼ ነው የተጻፈው? የተጻፈበት ጊዜ መቼ ነው የሚለውን ስንመለከት አብዛኛው የመጽሐፍ ቅዱስ አዋቂዎች የሚነግሩን ከ50 እስከ ሀምሳ አንድ ባለው ዓመተ ምህረት ይሄ መልእክት እንደተጻፈ መረጃዎች ይጠቁሙናል ማለት ነው። እስካሁን ስንት ነገሮች ተመለከትን? ሶስት ነገሮችን ተመልክተናል። ጸሐፊው ማነው፣ ለማ ተጻፈ፣ መቼ የተጻፈ የሚለውን ተመልክተናል ማለት ነው። ይሄ መልእክት ሲጻፍ እነዚህ በተሰሎንቄ ያሉ አማኞች በምን አይነት ሁኔታ ውስጥ ነበሩ? ምን አይነት ኦኬዥን ነበረ? ይሄንን መልእክት ሐዋርያው ጳውሎስ እንዲጽፍ ያደረገው ምንድን ነው ስንል በሶስቱ ምዕራፎች ውስጥ ጠቀስ ጠቀስ አድርጎ ያለፋቸው ነገሮች አሉ። ለምሳሌ በአንደኛ ተሰሎንቄ እዛው ምዕራፍ አንድ ቁጥር ስድስት ላይ ስንመለከት እንደዚህ ይላል፣ እናንተ እኛንና ጌታን መስላችኋል፣ ምንም እንኳ ብርቱ ፈተና ቢደርስባችሁም ቃሉን በመንፈስ ቅዱስ ደርስ ደስታ ምን ብላችኋል ተቀብላችኋል። ምን ቢደርስባችሁ ብርቱ መከራ ቢደርስባችሁ የመጀመሪያ ያሉበትን ሁኔታ በዚህ ምዕራፍ ውስጥ ሲነግረን እነዚህ በተሰሎንቄ ውስጥ ያሉ አማኞች ብርቱ መከራ የደረሰባቸው ሰዎች ናቸው። በመከራ ውስጥ፣ በተግዳሮት ውስጥ፣ በቻሌንጅ ውስጥ የነበሩ አማኞች ናቸው ማለት ነው። ሁለተኛ የምንመለከተው በምዕራፍ ሁለት ላይ ደግሞ ቁጥር አስራ አራት እና አስራ አምስትን ስናነብ እንደዚህ ይላል፣ ወንድሞች ሆይ በክርስቶስ ኢየሱስ ያሉትን በይሁዳ የሚገኙትን የእግዚአብሔርን አብያተ ክርስቲያናት መስላችኋል። እነዚያ ከአይሁድ መከራ እንደተቀበሉ እናንተ ከገዛ ወገኖቻችሁ መከራ ተቀብላችኋል ይላቸዋል። እነዚህ ሰዎች አሁንም ያሉበትን ሁኔታ ሲነግረን በምን ውስጥ ናቸው? በተግዳሮት ውስጥ ናቸው በቻሌንጁስ ናቸው፣ በመከራውስ ናቸው ማለት ነው። ሶስተኛው ምዕራፍ ላይም ስንመለከት ቁጥር ሶስት ላይ እንደዚህ ይላል፣ ይኸውም በዚህ ፈተና ማንም እንዳይናወጥ ነው። እኛም ለዚህ ነገር እንደተመደብን እናንተ ራሳችሁ ታውቃላችሁ። አያችሁ፣ የነበሩበት ሁኔታ ምኑስ ነው ማለት ነው። ተግዳሮቱስ ናቸው በእያንዳንዱ ምዕራፍ ውስጥ ሐዋርያው ቅዱስ ጳውሎስ ይሄንን ይጠቅሳል ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ለእነዚህ በመከራ ውስጥ ላሉ ሰዎች ነው ይሄንን መልእክት የሚጽፍላቸው። ስለዚህ የነበሩበት ሁኔታ ደስ የሚያሰኝ አይደለም። መከራ መቼም በያዕቆብ መልእክት ውስጥ አይተናል አይደለ፣ ብዙ ደስ የሚል አይደለም። እኛም በመከራ ውስጥ ስናልፍ፣ በቻሌንጅ ስናልፍ፣ በተግዳሮት ውስጥ ስናልፍ ኢንጆይ አናደርገው። ሰሞኑ አሁን የታመመች እህታችን አለች አይደለ? የምታልፍበትን ሁኔታ እናያለን፣ ስቃይዋን እናያለን፣ የቤተሰቧን ሁኔታ እንመለከታለን። በቻሌንጅ ውስጥ ነው ያሉት፣ በተግዳሮት ውስጥ ነው ያሉት። እነዚህ ሰዎች ግን ሁልጊዜ በእግዚአብሔር ፊት አገልጋዮች ሲሄዱ እንዲጸልዩ እንድንጸልይላቸው ያበረታታሉ። እምነታቸውን ስናይ አስደናቂ ሁኔታ ውስጥ ነው ያሉት። በተመሳሳይ እነዚህ የተሰሎንቄ አማኞች ያሉበት አስቸጋሪ ሁኔታ ቢሆንም እምነታቸው ደግሞ ጠንካራእና ብርቱ እንደሆነ እናያለን ማለት ነው። ታዲያ ይሄ መጽሐፍ ወይንም ይሄ መልእክት የተጻፈበት ዓላማው ምንድን ነው? ሐዋርያው ቅዱስ ጳውሎስ የትኛውንም መልእክቱን ሲጽፍ ቆሮንቶስን በሉ፣ ሮሜን በሉ፣ ኤፌሶንን በሉ የትኛውም መልእክቶቹ ሲጻፉ የተጻፉት በምንድን ነው? በዓላማ ነው። ዓላማው ምንድን ነው ብለን ስንመለከት እነዚህን በተግዳሮት ውስጥ በመከራ ውስጥ ያሉ አማኞችን ምን ለማለት ነው? ለማበረታታት ነው። እምነታቸውን ለማጠንከር ነው። ፐርስቪር ማድረግ አለባችሁ፣ መጽናት አለባችሁ የሚል መልእክት ለማስተላለፍ ነው ሐዋርያው ቅዱስ ጳውሎስ የጻፈው። እንግዲህ እነዚህን ጥቂት ነገሮች ከተመለከትን ይቺ ቤተክርስቲያን የተመሰረተችው እንዴት ነው? በ በሐምሳ አንደኛው ወይም በሐምሳ በሐምሳና በሐምሳ አንድ አካባቢ ሐዋርያው ቅዱስ ጳውሎስ ሚስዮናዊ ጉዞዎችን ሲያደርግ የምንመለከተው ከምዕራፍ 13 ጀምሮ ነው የምንመለከተው። ሐዋርያው ቅዱስ ጳውሎስ ሶስት ሚስዮናዊ ጉዞዎችን እንዳደረገ የመጽሐፍ ቅዱስ አዋቂዎች ይነግሩናል። አንዳንዶች እንደውም አራት ያደርጉታል። የመጀመሪያው የሚስዮናዊው ጉዞ ሐዋርያ ስራ ምዕራፍ 13 እና 14ን የሚጠቀልል ሁለተኛው ደግሞ ከአስራ አራት መጨረሻ አካባቢ ጀምሮ አስራ አምስትን አስራ ስድስትን አስራ ሰባትን እያለ የሚሄድ አውሮፓን በወንጌል የደረሰበት ሚስዮናዊ ጉዞ ነው። ሶስተኛ እያለ ደግሞ ይቀጥላል። አንዳንዶች ግን አራተኛ የሚሉት ወደ ሮም ያደረገውን ጉዞ እና በሮም የከፈለውን ዋጋ እንደ አራተኛ ሚስዮናዊ ጉዞ አድርገው ይወስዱታል። ስለዚህ ይሄ የተሰሎንቄ መልእክት ስንመለከት በሁለተኛው የሐዋርያው ቅዱስ ጳውሎስ የወንጌል ወይንም የሚስዮናዊ ጉዞ ውስጥ የሚጠቀለል መልእክት ነው ማለት ነው። ሐዋርያ ሥራ ምዕራፍ 17ን ስንመለከት የዚህን መልእክት ታሪካዊ ዳራ ፍንትው አድርጎ ያሳየናል። እናንብበው እስኪ፣ እንደዚህ ይላል ሐዋርያ ሥራ ምዕራፍ 17 ከቁጥር አንድ ጀምሮ ጥቂት የተወሰኑ ነጥቦችን በዚህ ክፍል ውስጥ እንድናይ እፈልጋለሁ። እንደዚህ ይላል፣ ጳውሎስና ሲላስም በአንፊጶልና በአጶሎንያ አልፈው ወደ የት ሄዱ? ወደ ተሰሎንቄ ሄዱ። በዚያም የአይሁድ ምኩራብ ነበረ። ጳውሎስም እንደ ልማዱ ወደ ምኩራብ ገባ። ሦስት ሰንበትም ከቅዱሳት መጽሐፍት እየጠቀሰ ከእነርሱ ጋር ተነጋገረ ክርስቶስ መከራን መቀበል እንዳለበትና ከሙታንም መነሳት እንደሚገባው እያስረዳ በማረጋገጥ ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው አላቸው። አይሁድም አንዳንዶቹ የሰሙትን በመቀበል ከጳውሎስና ከሲላስ ጋር ተባበሩ። ደግሞም ቁጥራቸው ብዙ የሆነ እግዚአብሔርን የሚፈሩ ግሪኮችና አያሌ እውቅ ሴቶች የሰሙትን ተቀብለው ከእነርሱ ጋር ተባበሩ። እንግዲህ ሐዋርያው ቅዱስ ጳውሎስ በእነዚህ ጥቂት ቁጥሮች ውስጥ የሚያሳየን ነገር ይሄንን ነው። ሚስዮናዊ ጉዞዎቹን ሲያደርግ በእነዚህ ሁለት በተጠቀሱ ከተማዎች አልፎ ወደ ተሰሎንቄ እንደገባ እንመለከታለን። ሁልጊዜ ሐዋርያው ቅዱስ ጳውሎስ ወደ አንድ ከተማ ሲገባ የመጀመሪያ የሚያደርገው ነገር ምኩራብ አለ ወይ? በዛ ከተማ ውስጥ፣ በዛ ከተማ ውስጥ አይሁዳውያን የሚያመልኩበት፣ አይሁዳውያን የሚሰበሰቡበት፣ ቃለ እግዚአብሔርን የሚሰሙበት ምኩራብ ካለ የመጀመሪያ ወንጌልን የሚሰብከው ወደዛ ምኩራብ ሄዶ ነው። ስለዚህ የመጀመሪያ ያደረገው ነገር በዚህ በተሰሎንቄ ከተማ ምኩራብ አለ ወይ የሚለውን ተመለከተ። ምኩራብ ሲያገኝ የመጀመሪያውን እርምጃ ነው የወሰደው። ምኩራብ በሌለባቸው ስፍራዎች ግን ሐዋርያው ጳውሎስን ስንመለከተው የሚያደርገው ነገር ምንድን ነው? ወደ ገበያ ይሄድና ወደ ገበያ ስፍራ ሄዶ መስበክ ሲጀምር ነው የምንመለከተው። እዚሁ ክፍል ላይ ወደ መጨረሻ ላይ ስንሄድ ሐዋርያው ቅዱስ ጳውሎስ ወደ አቴንስ ሲሄድ እንመለከታለን። አቴንስ ሲሄድ ምኩራብ ሄዶ አይደለም የሰበከው። አይደለ አቴንስ ሲሄድ ሰዎች የሚሰባሰቡበት አሪዮስፋጎስ የሚባል ፈላስፋዎች ፍልስፍናቸውን ፕሬዘንት ወደሚያደርጉበት ስፍራ ሄዶ ነው ወንጌልን የሰበከው። ካስታወሳችሁ ለማይታወቅ አምላክ የሚለውን ፕሬዘንቴሽኑን ያቀረበበት ስፍራ ነው። በዚህ በተሰሎንቄ ግን ስንመለከት ምኩራብ ስለነበረ ለእነዚህ አይሁዳውያኖች ወደ ምኩራብ ውስጥ ሄዶ ነው ሲሰብክላቸው የምንመለከተው። በጣም የሚገርመው ይቺ ቤተክርስቲያን በጣም አስደናቂ ቤተክርስቲያን ናት። የሚቀጥለው ሳምንት ምን አይነት ኳሊቲዎች እንዳሏት እንመለከታለን። የተሰሎንቄ ቤተክርስቲያን እቺ አስደናቂ ኳሊቲ ያላት ቤተክርስቲያን፣ ለዛ ዘመን በዛ አካባቢ ለነበሩ ቤተክርስቲያናት ምሳሌ የምትሆነው ቤተክርስቲያን ሐዋርያው ጳውሎስ ወንጌል ከሰበከላት በኋላ ስንት ጊዜ እንደቆየ ስንመለከት እዚሁ ክፍል ላይ ይነግረናል። ቁጥር ሁለት ጳውሎስም እንደ ልማዱ ወደ ምኩራብ ገባ። ሶስት ሰንበትም ከቅዱሳት መጽሐፍት እየጠቀሰ ከእነርሱ ጋር ተነጋገረ። በጣም የሚገርመው ይቺ ቤተ ክርስቲያን ላይ ሐዋርያው ቅዱስ ጳውሎስ ስንት ጊዜ ነው ያሳለፈው? ሶስት ሳምንት ብቻ ነው ያሳለፈው። በጣም ይገርመው። ለዛ ነው ሐዋርያው ቅዱስ ጳውሎስ ሶስት ሳምንት ካሳለፈ በኋላ ወደ ታች ከቁጥር አምስት ጀምሮ ስንመለከት ሞብ አስነስተውበት አይሁዳውያን ሲያሳድዱት ከከተማው ሲያስወጡት መከራ ሲያስነሱባቸው የምንመለከተው ክፍል ነው። ስለዚህ ጳውሎስ ልክ እንደ ሌሎቹ ከተማዎች ረጅም ጊዜ ቆይቶ ካስታወሳችሁ ኤፌሶንን ስታጠሩ ኤፌሶን ከተማ ውስጥ ሶስት ዓመት ያክል ጊዜ አሳልፏል ማ ሐዋርያው ቅዱስ ጳውሎስ። ተሰሎንቄን ግን ስንመለከት ኢትወዝ አንፎርቹኔት ሶስት ሳምንት ብቻ ነው ከእነዚህ ሰዎች ጋር ያሳለፈው በዚህ በሶስት ሳምንት ውስጥ ምን አይነት ነገር እንደተከለባቸው አላውቅም። ምዕራፍ አንድን ስንመለከት እምነታችሁ ይላቸዋል፣ ፍቅራችሁ ይላቸዋል፣ ስራችሁ ይላቸዋል። ጠልቀን እናየዋለን ኔክስት ዊክ። በጣም አስደናቂ ኳሊቲ ያላቸው ናቸው። በዙሪያቸው ላሉ አማኞች ምሳሌ መሆን የቻሉ ሰዎች ነበሩ። ስንት ሳምንት ነው ስፔንድ ያረው? ስሪ ዊክስ። በጣም በእነሱ ህይወት ውስጥ የተገለጠው ትራንስፎርም የሚያደርገው ኃይል በጣም አስደናቂ ነበረ። እኔ ምንድነው እነዚህን ሰዎች እንደዚህ የለወጣቸው ብዬ ስጠይቅ የሐዋርያው ቅዱስ ጳውሎስን የእነ ጴጥሮስንም የሐዋርያትን ስራ ስናጠና የወንጌል ኮንተንታቸው በጣም አስደናቂ ነው። በዚህ ዘመን ሰዎች ወንጌል ስንሰብክ መቼም ሁሉንም ኢንክሉድ ማድረግ አልችልም ግን አንዳንድ በጣም የሚፎርሹ ወገኖች አሉ። ልቤን በጣም ይሰብረኛል። በጣም ነው ማዝ ነው። አንዳንዶች ወንጌል የሚመስላቸው ለቁሳዊ ነገር ፍላጎታችን ማሟያ መንገድ አድርገው ነው ፕሬዘንት የሚያደርጉት። አንዳንድ ጊዜ ስንታመም ወንጌል ለህመማችን ፈውስ ብቻ ተደርጎ ነው ፕሬዘንት የሚደረገው። ወንጌል ግን ከዛ የሚያልፍና የጠለቀ እውነት ነው። እግዚአብሔር ይመስገን አሜን ነው። ቁጥር ሶስት ላይ የወንጌልን ማዕከል የወንጌልን ኮንተንት ምን መሆን እንዳለበት ሐዋርያው እዚህ ስፍራ ላይ ያስቀምጠዋል። ቁጥር ሶስት ክርስቶስ መከራን መቀበል እንዳለበት ከሙታንም መነሳት እንደሚገባው እያስረዳ በማረጋገጥ አያችሁ፣ ክርስቶስ ኢየሱስ መከራን ምን ብሏል? ተቀብሏል። ይሄ ወንጌል ነው፣ የወንጌል እውነት ነው። በምንም ነገር ልንለውጠው፣ በምንም ነገር ልንተካው የማንችለው ነው። ሌላው ደግሞ ካስታወሳችሁ በሐዋርያ ስራ ምዕራፍ አንድ ቁጥር ስምንት ላይ ምን ትሆኑኛላችሁ ብሏል? ምስክር ትሆናላችሁ። የምኑ ምስክር ነው የምንሆነው የትንሣኤው ምስክር ነው የምንሆነው። እዚህም ቦታ ላይ ክርስቶስ ኢየሱስ ከሙታን ምን ማለቱን መነሳቱን፣ ተመሳሳይ የሆነ ኮንተንት ነው ሐዋርያው ቅዱስ ጳውሎስ የሚናገረው ለተሰሎንቄ ሰዎች። መከራን ተቀብሏል፣ ሞትን ደግሞ ድል አድርጎ ምን ብሏል? ተነስቷል። ምስክርነቱ ይሄ ነው። ሌላ ነገር የለው። በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ በኢየሩሳሌም የነበረው ምስክርነታቸው ምንድን ነው? ክርስቶስ ሞትን ድል አድርጎ ምን ብሏል? ተነስቷል። በይሁዳ የነበረው ምስክርነታቸው ምንድን ነው? ክርስቶስ ኢየሱስ ሞትን ድል አድርጎ ምን ብሏል? ተነስቷል። በሰማሪያ የነበረው ምስክርነታቸው ምንድን ነው? ክርስቶስ ኢየሱስ ሞትን ድል አድርጎ ተነስቷል። ሐዋርያው ቅዱስ ጳውሎስ እስከ ምድር ዳርቻ ወንጌልን ሲሰብክ በያ ቤተ ክርስቲያናቱ የሰበከውን የወንጌሉን ኮንተንት ይዘቱን ስንመለከት ይሄው ነው። እዚህም ቦታ ለተሰሎንቄ ሰዎች የሚነግራቸው ይሄ ነው። ክርስቶስ ኢየሱስ መከራ ምን ብሏል? ተቀብሏል። ሞትን ድል አድርጎ ምን ብሏል? ተነስቷል። ከዚህ ውጭ ወንጌል የለም። ሰዎች ሊደብራቸው ይችላል። ምናልባት ላይከተሉን ይችላሉ። ቁጥራችን ትንሽ ሆኖ ሊቀጥል ይችላል። እውነቱ ግን ይሄ ነው። እግዚአብሔር ይመስገን። ክርስቶስ መከራን መቀበል እንዳለበትና ከሙታን መነሳት እንደሚገባው እያስረዳ በማረጋገጥ ከዛ ምን ይላል? ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው አላቸው። አያችሁ፣ ከዚህም በፊት ብያለሁ። ኢየሱስ ስሙ፣ ክርስቶስ ደግሞ የአባቱ ስም አይደለም። ክርስቶስ የኢየሱስ ምንድን ነው ዲቫይን መሆኑን መለኮት መሆኑን እግዚአብሔር መሆኑን የሚያሳየን ተርሚኖሎጂ ነው። ስለዚህ አይሁዳውያን ክርስቶስ ነው መሲህ ነው የሚለው መልእክት ይገባቸዋል። ግልጽ ነው ለነሱ። ክርስቶስ እርሱ ክርስቶስ ነው አላቸው። ከዛ ምን ሆነ? አይሁድም አንዳንዶቹ የሰሙት በመቀበል ከጳውሎስ እና ከሲላስ ጋር ተባበሩ። አያችሁ፣ ይህንን መልእክት አይሁዶች ሲሰሙ አንዳንዶች የሰበከውን ስብከት በማመን ምን አሉት? ተቀበሉት፣ ተባበሩ ከመልእክቱ ጋር ይለናል። ደግሞም ቁጥራቸው ብዙ የሆነ እግዚአብሔርን የሚፈሩ ግሪኮችና አያሌ እውቅ ሴቶች የሰሙትን ተቀብለው ከእነርሱ ጋር ተባበሩ። አያችሁ አይሁድንም ምን ያደረገ ነው? አይሁድን ትኩረት የሰጠ ነው። ደግሞም በዛ ዘመን አህዛብ የተባሉ የግሪክ ሰዎችንም ወንጌል ያተኩርባቸዋል ማለት ነው። ቁጥር አምስት እስከ አስር ደግሞ ያለውን እናነባለን። አይሁድ ግን ስለ ቀኑ ወስላቶች ከገበያ ቦታ አሰባሰቡ፣ ህዝቡንም አነሳስተው በከተማ ውስጥ ሁከት ፈጠሩ። ጳውሎስን እና ሲላስንም አምጥተው ህዝቡ ፊት ለማቅረብ ወደ ኢያሶን ቤት እያጣደፉ ሄዱ። ነገር ግን ሊያገኟቸው አልቻሉም። ስለዚህ ኢያሶን እና ሌሎች ወንድሞችን በከተማ ባለሥልጣን ፊት እየጎተቷቸው እንዲህ እያሉ ጮሁ፣ እነዚህ ሰዎች ዓለሙን ሁሉ ሲያውቁ ቆይተው አሁን ደግሞ ወደዚህ መጥተዋል። ኢያሶንም በቤቱ ተቀብሏቸዋል። እነዚህም ሁሉ ኢየሱስ የሚባል ሌላ ንጉሥ አለ በማለት የቄሳርን ሕግ የሚጥሱ ናቸው። ህዝቡና የከተማውም ሽማምንቶች ይህም በሰሙ ጊዜ ተሸበሩ። ከዚያም ኢያሶንና ሌሎቹን በዋስ ለቀቋቸው። አያቸዋም። በዛ ዘመን አንደኛው የተለመደው ነገር እነዚህ ሰዎች ጳውሎስና ሲላስ ፈጽሞ ስለማን ማን አልተናገሩም። ስለ ቄሳር የተናገሩት አንዳች ነገር የለም። የመጣባቸው ግን ክስ ምንድን ነው? ቄሳርን ምን ብለዋል? ተቃውመዋል? አያችሁ፣ ይሄ ኢየሱስ የማቴዎስ ወንጌል አንደኛው ዋና ትምህርቱ ምንድን ነው ስንል፣ ኢየሱስ እሱ ምን የሚል ነው? ንጉሥ ነው የሚል ነው። አይሁዳውያን ኢየሱስ ንጉሥ ነው የሚለውን ሲሰሙ መቀበል አይፈልጉ እዚህ ቦታ ላይ ይሄንን ነው ቻሌንጅ ለማድረግ የሚሞክሩት ትዝ ይላችኋል ሐዋርያ ሥራ ምዕራፍ ሰባትን ስናጠዳ እስጢፋኖስ ላይ የሐሰት ክስ መጥቶበት ነበር አደለ አራት ክሶች ብለን ተመልክተናል ካስታወሳችሁ የሐሰት ክሶች ልክ እስጢፋኖስ ላይ እንደደረደሩ እነዚህ አይሁዳውያን በዚህም ስፍራ ላይ ስንመለከት ጳውሎስና ሲላስ ላይ የሐሰት ክስ ሲዘረዝሩባቸው እንመለከታለን። ምንድን ነው ክሱ? ቄሳር ንጉሥ አይደለም ብለው ተቃውመዋል የሚል ክስ ነው የመጣባቸው። እነዚህን ሰዎች መከራ ሊያደርሱባቸው በባለስልጣን ፊት ሊያቀርቧቸው ሞከሩ፣ ነገር ግን አልተሳካላቸው። እኔ በጣም የሚገርመኝ እዚህ ቦታ ላይ እንዳለ፣ ምዕራፉን አንብቡት። የተሰሎንቄ ሂስቶሪካል ባክግራውንድ እስከ ቁጥር ዘጠኝ ድረስ ነው ያለው። ከዛ በኋላ ግን ይሄንን ታሪክ ስንቀጥል ሐዋርያው ቅዱስ ጳውሎስ ወደ ቤሪያ እንደሄደ ይነግረናል። በቤሪያ ወንጌል እንደሰበከ ያስተምረናል። እነዚህ ሰዎች ምን ያህል የተቃዋሚ ክፉ መሆናቸውን የሚያሳየን ከዚህ ከተሰሎንቄ የተነስተው ሐዋርያው ቅዱስ ጳውሎስ ወንጌልን ለመስበክ ወደ ቤሪያ እንደሄደ በሰሙ ጊዜ ወንበዴዎቻቸውን ይዘው ሊቃወሙት ወደ የት ሄዱ ይለናል? ወደ ቤሪያ ሄዱ ይለናል። በጣም የሚገርመው ሐዋርያው ቅዱስ ጳውሎስ መከራ ወይንም ተቃውሞ ወንጌልን ከመስበክ አላስቆመው። ተሰሎንቄ ላይ ይሰብክ ነበር፣ ተቃውሞ ተነስቶበታል። ከተሰሎንቄ ግን ፈቀቅ ብሎ ቤሪያ ሄደው ደግሞ ማለት ጀመረ፣ ወንጌልን መስበክ ጀመረ። እነዚሁ ተቃዋሚዎች ቀጥለውም ወደየት መጡበት? ወደ ቤሪያ መጡበት። አይ ይሄ ነገር ከባድ ነው፣ በቃ ተቃውሞ አላስቻለኝም አላለም። ቀጠለና የት ሄደ ይለናል? አቴንስ ሄደ ይለናል። እግዚአብሔር ይርዳን። አሜን። መከራን የሆነ ለማሳነስ ለማኮሰስ ለማቅለል ምናምን መከራ ከባድ ነው። በጣም የእግዚአብሔር ጸጋ የሚያስፈልገው ጉዳይ ነው። ወንጌል ግን በመከራ ምክንያት ምን ሊል አይገባም፣ ሊቆም አይገባም። በጳውሎስ ሕይወት ውስጥ ይህንን ነው የምንመለከተው። በነዚህ በተሰሎንቄ ሰዎችም ሕይወት ውስጥ ስንመለከት ሶስት ሳምንት ምንም ያክል ሶስት ሳምንት ብቻ ቢያሳልፍ አስደናቂ ኳሊቲ የነበራቸው ጽናት የነበራቸው አማኞች ነበሩ። ስለዚህ ሐዋርያው ቅዱስ ጳውሎስ ከተሰሎንቄ ከተማ ተባሮ ወደ ቤሪያ፣ ከቤሪያ ደግሞ ተነሶ ወደ አቴንስ፣ ከአቴንስ ተነሶ ደግሞ የሚቀጥለው ምዕራፍ ላይ ወደ ቆሮንቶስ ሲሄድ እንመለከታለን። ቆሮንቶስ ሆኖ ሐዋርያው ቅዱስ ጳውሎስ አስደናቂ ፓስተር ስለነበረ እነዛ በተሰሎንቄ ያሉ አማኞች እንዴት ናቸው? አለ ለሶስት ሳምንት ያክል ወንጌል የሰበኳቸው ወደ ክርስቶስ የመጡ ያመኑ አማኞች ምን አይነት ሁኔታ ላይ ናቸው? አሳሰበው። ለመጋቢ አያቱ ወንጌል ሰባኪ ወንጌል ሰብኮ ሰዎችን ምን ሚል አይደለም፣ ጥሎ የሚጠፋ ጥሎ የሚሸሽ በሐዋርያው ጳውሎስ ሕይወት ውስጥ የምንመለከተው ይህንን ነው። ሐዋርያው ምን አደረገ? ጢሞቴዎስን ወደ እነርሱ ላከው። ምን አይነት ሁኔታ ላይ ናቸው ያሉት እነዛ ወንጌል የሰበክናቸው አማኞች እዛ ምኩራብ ውስጥ ክርስቶስን ያመኑት የክርስቶስን ንጉስነት የተቀበሉት የክርስቶስን መሲህነት አምነው የዳኑት ሰዎች ምን አይነት ሁኔታ ላይ ናቸው? መከራ ውስጥ ናቸው? አዎ ወደኋላ ተመልሰው ይሆን ጳውሎስ የነበሩበትን ሁኔታ እርግጠኛ አልነበረም። ከዛ ጢሞቴዎስ ሪፖርት ይዞ መጣ። የሚገርም ሪፖርት ነው ይዞ የመጣው። ጳውሎስ ሀሳብ እንዳይይዝሃል፣ እነዚህ ሰዎች በመልካም ሁኔታ ላይ ናቸው። ምዕራፍ አንድ ላይ ያለውን በጣም ልብ የሚያሞቅ ሪፖርት ይነግረዋል። ግን ደግሞ ይሄ ብቻ አይደለም፣ አንዳንድ ደግሞ መታረም የሚገባቸው ነገሮች አሉ ይለዋል እነዛ መታረም የሚገባቸውን ነገሮች ደግሞ ምዕራፍ አራት ላይ ዲስከስ ያደርገዋል። ከዛ ደግሞ ኤክስፔክቴሽን አለ። አንደኛው በዚህ መልእክት ውስጥ የምናነበው የክርስቶስ ኢየሱስን ዳግመኛ ምጽአት ነው። እሱን ደግሞ እንዴት መጠባበቅ እንዳለባቸው ጋይድ መደረግ አለባቸው። ስለዚህ ሐዋርያው ቅዱስ ጳውሎስ እነዚህን ሐሳቦች ነው በአንደኛ ተሰሎንቄ ውስጥ ለእነዚህ ለተሰሎንቄ አማኞች የሚጽፍላቸው። ወንድሞቼ ና እህቶቼ ለሰማነው እውነት ለዳንበት ለዚህ ወንጌል ያለን አቋም ምን አይነት ነው? ይገባኛል ብዙዎቻችን በጌታ ቤት ረጅም ጊዜ የቆየንን በምንችለው መንገድ ሁሉ እግዚአብሔርን ለማገልገል ኮንትሪቢዩት የምናደርግ ሰዎች ነን። ነገር ግን የወንጌል እውነት እስከ መጨረሻ ምን የሚባልበት ነው የሚጸናበት እውነት ነው። ልክ የተሰሎንቄ ሰዎች ፍጹም እንዳልነበሩ የተሰሎንቄ ሰዎች በሆነ አቅጣጫ ኳሊቲዎች ነበራቸው። ጳውሎስ እንደሚነግረ ነገር ግን ደግሞ ሊያስተካክሏቸው ሊያርሟቸው የሚገቡ ነገሮችም እንዳሉ በዚሁ መጽሐፍ ውስጥ ይነግረናል። ስለዚህ እየጸናን እየጸናን ሊታረሙ የሚገቡ ነገሮቻችንን ደግሞ እያረምን የምንቀጥልበት ህይወት ነው። እግዚአብሔርን እጅግ አድርገን እናመሰግናለን። ጥቂት ነገሮችን ነው ለማየት የሞከርነው ዛሬ። ይህን መልእክት የጻፈው ማን ነው? ሐዋርያው ጳውሎስ። አብረው ኮሴንደር የሆኑት ማናቸው? አለን፣ ሲላስ ሲላስና ጢሞቴዎስ ለማን ነው የተጻፈው? ለተሰሎንቄ አማኞች ነው። መቼ ተጻፈ? አለን ከ50 እስከ 51 ባለው ዓመተ ምሕረት ውስጥ ተጻፈ አለን። ኦኬዥኑ ኦኬጅኑ ወይንም የነበሩበት ሁኔታ ምን ነበር ስንል በጣም ሲምፕል በሆነ መንገድ በተግዳሮት ውስጥ ወይንም በመከራ ውስጥ ነበሩ ብለናል። በዚህ በተግዳሮት ውስጥ ላሉ ሰዎች ጳውሎስ የጻፈበት ዓላማ ምንድን ነው ስንል በተግዳሮታቸው ወይ በመከራቸው ውስጥ ምን ማለት እንዳለባቸው ሊያስተምራቸው ነው። መጽናት እንዳለባቸው ሊያስተምራቸው ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ለእነዚህ ሰዎች ወደ ምኩራባቸው ሄዶ ወንጌልን ሲሰብክ የወንጌል ይዘት ምን አይነት ነበር ብለናል። ክርስቶስ ኢየሱስ ምን እንደከፈለ ዋጋ፣ መከራ እንደከፈለ። አንደኛው የወንጌል ኮንተንት እሱ ነው። ሁለተኛው የወንጌል ይዘት ምንድን ነው አለን። እርሱ ከሙታን ተነስቷል። ትንሳኤው እና ኢየሱስ እሱ ምንድን ነው? ክርስቶስ ነው፣ መሲህ ነው። this is the gospel። ስለዚህ ይሄ ዓለም መቼም እንደምታውቁት ሁልጊዜ ክርስቶስን የሚገፋ ነው። እውነቱ ግን ክርስቶስ ምንድን ነው? አዳይ ነው። ይህንን እውነት በምንችለው መንገድ ሁሉ ለሰዎች እንሰብካለን። ጌታ ይረዳናል። እግዚአብሔርን ስለ ቃሉ እጅግ አድርገን እናመሰግናለን። እንጸልይና እንጨርስ።